ቻይናስ ኢኮኖሚ ቢት ሞስት ኤክስፐርት ፎካስትስ በሪፐብሊካኑ ዶናልድ ትራምፕ የማያባራ የታሪፍ ጭማሪ እየተናጠች የምትገኘው ቻይና በ25 የመጀመሪያው ሩብ ዓመት የ5.4 በመ በመቶ ጥቅል ሀገራዊ ምርት እድገት ማስመዝገቧን የአገሪቱ ስታቲክስ ቢሮ ይፋ አድርጓል። የምጣኔ ሀብት ባለሙያዎች የቻይና ጠቅላላ የሀገር ውስጥ ምርት እድገት ጂዲፒ ከጥር እስከ መጋቢት ባለው ጊዜ አምስት ነጥብ አንድ በመቶ እድገት ይመዘገብበታል የሚል ትንባያቸውን ቢያስቀምጡም አምስት ነጥብ አራት በመቶ እድገት በቻይና ምድር ተመዝግቧል። ቻይና ከአሜሪካ የሚደርስባትን የታሪፍ ጭማሪን ተከትሎ ኢኮኖሚዋን ለማሳደግ እና ግፊቱን ለመቆጣጠር በብርቱ የኢኮኖሚ መሰረት ላይ የተገነባ የሀገር ውስጥ አምራቾችን የማነቃቃት ስራ መከወን እንዳለባት ይነገራል። ከአሜሪካ ጋር የ295 ቢሊዮን ዶላር የንግድ ጉድለት ያላት ቤጂንግ የገበያ አማራጩን ለማስፋት ማሌዥያን፣ ቬትናምን እና ካምቦዲያ ልትጠቀም እንደምትችል እየተነገረ ነው። የኢንዱስትሪ ምርቶች እድገት ወደ 6.5 በመቶ ከፍ ሲል በአገልግሎት ዘርፉ ደግሞ የተመዘገበው እድገት 5.3 በመቶ ሆኗል። ለዚህም ነው ቻይና በቀውስ ውስጥ ያለ ኢኮኖሚን እየገነባች ያለች ብርቱ ሀገር ናት የሚባልላት። የቻይና ብሔራዊ ስታቲክስ ቢሮ ኤንቢኤስ ቀጣይነት ባላቸው በማክሮ ኢኮኖሚ ፖሊሲዎች ትግበር አማካኝነት የታየው የኢኮኖሚ መነቃቃት ጥሩ ጅምር ነው ብሏል። ሆኖም ግን ቻይና ከፊቷ በርካታ መሰናክሎች እንዳሉባትም አመላክቷል። ውጫዊ ሁኔታው ከጊዜ ወደ ጊዜ ውስብስብና ፈታኝ እየሆነ መምጣቱን የሚገልጸው የቻይና ብሔራዊ ስታቲክስ ቢሮ የሀገር ውስጥ ፍላጎትን ማነቃቃት ብሎም የኢኮኖሚ ማሻሻያን ማጠናከር ይገባል ብሏል። ዶናልድ ትራምፕ በቻይና ምርቶች ላይ የጣሉት የታሪፍ ጭማሪ ማንንም አሸናፊ የሚያደርግ አለመሆኑን የቻይናው ፕሬዚዳንት ሺ ጂንፒንግ ይገልጻሉ። ሺ ከአሜሪካ የሚገጥማቸውን የታሪፍ ጭማሪ ለመመከት ከደቡብ ምስራቅ እስያ ሀገራት ከቪየትናም፣ ማሌዥያ ካምቦዲያ ጋር ዲፕሎማሲያዊ ግንኙነትን ለማሳደግም እየሰሩ ነው። በዚህም ሺ ከቬትናም መልስ ወደ ማሌዥያ ተጉዘዋል። ከዚያም ካምቦዲያ ይገባሉ። ኮሚኒስቶች የአሜሪካን ታሪፍ ለማምለጥ ኩባንያዎቻቸውን በሌሎች ሀገራት አሰማርተዋል። በአጋር ሀገራት ስምም የአሜሪካን ገበያ በምርት ያጥለቀልቃሉ ተብሏል። ቻይና ከአሜሪካ ጋር ያላት አመታዊ የንግድ ልውውጥ ባሳለፍነው 24 582.4 ቢሊዮን ዶላር ሲደርስ ቻይና ከአሜሪካ የምታስገባው ምርት 143.5 ቢሊዮን ዶላር ደርሷል። 438.9 ቢሊዮን ዶላር ምርት ደግሞ ቻይና ወደ አሜሪካ ትልካለች። ለዚህም ነው የንግድ ጉድለቷ 295 24 ቢሊዮን ዶላር የሆነው የቻይናና ቪየትናም የንግድ ልውውጥ በ24 14 ነጥብ 6 በመቶ ሆኖ ተመዝግቧል። ቻይና የታሪፍ ጫናን ለማቃለል የኢኮኖሚ እድገትን ለማጠናከር የማበረታቻ እርምጃዎችን እየወሰደች ነው። ጥር ላይ በተካሄደው ዓመት የኮሚኒስት ፓርቲ ጉባኤ ላይ ቻይና በ2025 አምስት በመቶ የኢኮኖሚ እድገት ለማሳካት የተለያዩ እርምጃዎች እንደምትከተል አስታውቃለች። የችርቻሮ ሽያጭ በ5 ነጥብ 9 በመቶ ጨምሯል። ከተተነበየው 4 ነጥብ 3 በመቶ ተሻግሮም ከታሳስ 23 ጀምሮ ጠንካ ሙከራ እድገት እየታየበት መሆኑን ተጠቁሟል። ቻይና በመኖሪያ ቤት ሽያጭና በወረርሽኝ የሚስተዋልባትን የኢኮኖሚ ተጽዕኖ ለሀገር ውስጥ ምርት እድገቷ ማነቆ እንደሆነባትም ይገለጻል። ሆኖም የመንግስት ድጎማና የፈጆታ ወጪን በማሳደግ የቤተሰብ ገቢን በማሻሻል በወሰደችው እርምጃ በ224 የዋጋ ግሽፈትን ከ3 ወደ 2 በመቶ ዝቅም አድርጋለች። ችግሩን በመቅረፍም የሀገር ውስጥ ኢኮኖሚ እድገትን ለማሳደግ እየሰራች መሆኗም ተመላክቷል። ቻይና በሪል ስቴት እና ማኑፋክቸሪንግ ባሉ ዘርፎች በ25 የመጀመሪያዎቹ ሶስት ወራት 4.2 በመቶ እድገት አስመዝግባለችም ተብሏል። ቻይና ወደ ውጭ የምትልካቸው ምርቶች በሩብ ዓመቱ ወደ 5.8 በመቶ ከፍ ብለዋል። ሀገሪቱ ከአሜሪካ ጋር የነበራት የንግድ ትርፍም መጋቢት ላይ 27.6 ቢሊዮን ዶላር ሆኖ ሲመዘገብ በአጠቃላይ በሩብ ዓመቱ የ76.6 ቢሊዮን ዶላር ትርፍ ማስመዝገቧ ተወስቷል። ከቅርብ ጊዜ ወዲህ በትራምፕ የንግድ ፖሊሶች በተደረጉ ማሻሻያዎች ከቻይና ወደ አሜሪካ በሚገቡ ምርቶች እስከ 145 በመቶ የሚደርስ ታሪፍ መጣሉ ቻይናም በአሜሪካ ምርቶች እስከ 125 በመቶ ታሪፍ እንድትጥል አስገድዷታል። ከቻይና ወደ ውጭ የሚላኩ ምርቶች በመጋቢት 17 በመቶ ሲሻገሩ ወደ አፍሪካ የሚላከው ምርት 11 በመቶ መድረሱ ተጠቁሟል። ይህም ቻይና በዓለም ገበያ ያላትን ተደራሽነት በግልጽ የሚያሳይ ሆኖ ተመዝግቦላታል። ቻይና ወደ ቬትናም የላከችው ምርት ከአንድ ዓመት በፊት ከነበረው ተመሳሳይ ወር መጋቢት ወደ 17 በመቶ ጭማሪ አሳይቷል። ከውጭ የምታስገባቸው ምርቶች ግን በ2.7 በመቶ መቀነሱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የስራ አጥነት መጠን በየካቲት ከነበረበት 5.4 ወደ 5.2 በመቶ ቀንሷል። ትራምፕ ከቻይና በሚመጡ ምርቶች የ145 በመቶ ታሪፍ ከመጣላቸው በፊት በመጋቢት ወር ከተገመተው በላይ የተሻለ ውጤት ተመዝግቧል። አሁን የተጣለው ታሪፍ የሀገሪቷን ኢኮኖሚ እንዳይጎዳ ቻይና የንግድ አጋሮቿን በማጠናከር ላይ ትገኛለች። ሀገሪቱ በዚህ የንግድ ውጥረት ውስጥ ሆና በመጀመሪያ ሩብ ዓመት አመርቂ የኢኮኖሚ እድገት ማስመዝገቧ በራሷ ኢኮኖሚ ላይ የቆመች መምጣቷን የሚጠቁም ያደርገዋል።